ከዚህ በመቀጠል የትምህርቱን መምህራችንን የሚያስተዋውቁን የሀመረ ብርሃን ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ መላከ ብርሃን ምስራት ካሳሁን ይሆናሉ። ወደ እሳቸው መልዕክቱን አስተላልፋሉ። እሺ፣ በድጋሚ እንኳን አደረሳችሁ። እንኳን አደረሳችሁ። መስቀል አይመስልም። ዛሬ ምንድን ነው ችግሩ? እንኳን አደረሳችሁ። እንደዚህ ነው። እንኳን አደረሰን። እንኳን አደረሳችሁ። እሺ ዝማሬ መላእክት ያሰማልን። መቼም በእውነቱ ይሄ የሰዓት አለማክበር አክበር በጸሎትም የሚወጣ አይመስለኝም። ከኛ ጋር አብሮን ተቆራኝቶን ለልጆቻችንም እየተላለፈ ነው። በጣም አስቸጋሪ ነው። እኛ ቶሎ ጨርሰን አስራ ስምንት ሰዓት ላይ ደመራ እናለኩሳለን ብለን ነበረ። እንግዲህ በእግዚአብሔር እየተሆነ የተኖመተን ትንሽ ላይ ቀርቶናል። ከሀያ እንኳ እንድናቀጣጥል እግዚአብሔር እንደራዳን። በእውነቱ እግዚአብሔር ዝናቡንም ልፋ አድርጎልናል። አሁን ወደዛ ነው የምንሄደው። ሁላችንም እዚህ የመጣነው በረከት ይዘን ልንሄድ ነው። በረከት ልንወስድ ነው። እንደገና ደግሞ ለሀገራችንም ልንጸልይ ነው። ማይረሳ መከራ ላያችን ላይ አለ። ያን እንዲያስወግድልን በህብረት ዝም ብለን ዘምረን ብቻ አይደለም እግዚአብሔርንም በእንባ ጠይቀን ልንህር ነው እና ያመጣ ነው። እግዚአብሔር ጸሎታችንን ይቀበልልን። አሁን ወደ ትምህርት ነው ሙሉ ወስዳችሁ የዛሬውን ትምህርት የሚያስተምሩን መልአከ ሰላም ቀሲስ መሠረት አለነ ናቸው። አጠር ያለ አስር ደቂቃ እስከ አስራ ሁለት ደቂቃ ነው የሚያስተምሩን። ከዛ ቀጥሎ እሺ አላስተዋወኩም እንግዲህ፣ እዚህ ያሉትን መቼም የምታውቋቸው ናቸው። ከዳር ምሽታት መላከ ምረት አሉ። መቼም እዚህ ይቦታውን እኔም አላስተዋውቁም እኔ ምናምን አታውቁንም ማለት ነው። እሱ ችግር የለው። የሚያስተምሩን ግን መልአከ ሰላም ቀሲስ መሠረት አለነ የፒሽታይን ደብረ መንክራት ቅዱስ ጊዮርጊስ ቤተክርስቲያን ናቸው። ከነ ደብሩ አስተዋውቁ ስለተባልኩ ነው። እግዚአብሔር እንግዲህ ትምህርቱን እንዲያስተምሩን ለእሳቸው እውቀቱን ጥበቡን እንዲገልጥልን ለእኛም ደግሞ ማስተዋሉን ልቡናውን እንዲያድለን የእግዚአብሔር ፈቃድ ሆንልን ወደ ኖራችን ወዳችኋለሁ። አበረሃ አብርሃ ደኩሉ የተከበራችሁ ቤተ ክርስቲያን አስተዳዳሪዎች፣ የዚህ በዓል ድንተኞች ሁላችሁም፣ ህፃናቱም፣ ወጣቶቹም እንኳን ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። እንግዲህ ያለችን ሰዓት በጣም አጭር ስለሆነች እሷን ለማሻማት ብዙ ስም መዘርዘር ስላላስፈለገኝ ሰዓት ለመቆጠብ ነው። አሁን ልጆቹ በመጀመሪያ በመጨረሻ ያሰሙን መዝሙር ወሪዶ እመስቀሉ አብርሃ ለኩሉ ከመስቀሉ ወርዶ ለሁላችንም አበራልን ይላል። ይህ ቃልን ያመለከትም ማለት ነው። ከመስቀሉ ወርዶ በመጀመሪያ ተሰቀለ፣ ከተሰቀለ በኋላ ወረደ፣ ከወረደ በኋላ አበራ። እነማ ማን ነው ያበራ? እንዴት አበራ የሚለውን ባጭሩ እንነጋገራለን እና ከመስቀሉ በኋላ ከወረደ በኋላ ከዕለተ ትንሣኤ እስከ ዕለተ ዕርገት ድረስ ለደቀ መዛሙርቱ ያሰማራቸውን ትምህርት ደቀ መዛሙርቱ አባቶቻችን ሲያቋርጡ በጥባት አስተምረው ያስተላለፉት ነሆ ዛሬ በእኔና በእናንተ መካከል አድሮ አሁን ልጆቹ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው የዘመሩልን መዝሙር ነው እና መዝሙሩ ላይ ትንሽ መናገር እፈልጋለሁ። ከልጆቹ መማር የሚያስፈልገን ነገር ስላለ በመጀመሪያ የመዝሙር አቀራረባቸው፣ አሰላለፋቸው፣ ኅብረታቸው እጅግ በጣም መንፈሳዊነቱም ስርዓት አክባሪነቱም ቀጣይነት ያለው መሆን እንዳለበትም የሚያስተምር ስለሆነ ስንሽ ከዚህ ላይ ልናገር። በመዝሙሩ ላይ እንደምታዩት አሁን የዘመኑ ሚዲያ ቀርጾ አሁን በየቤታቸው እንደምታዩት መዘምራኑ በመዘምራኑ መካከል ወንዶች አነስ፣ ሴቶች ደግሞ በዛ በርከት ብለው ይታያሉ። ይህ ለምን ሆነ ብለን ማሰብ መመርመር መናገር ይኖርብናል። እስመ በዘርኢነ ወዘ ሰማይነ ሰማይ ተንከውን ባየነው ነገር እንመሰክራለና እለት እለት ባየነው ነገር መማማር መነጋገር ስላለብን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሐዋርያትን ሲመሰርት አሁን ተቃራኒ ሆኖ ነው የሚታየው፣ ወንዶች በዛ ሴቶች ደግሞ አነስ ያሉ ነበሩ። ለምሳሌ 12 ሐዋርያት 72 ደቀ መዛሙርት 36 አንስት ወንዶች ሲደመሩ 84 ይሆናሉ። የሴቶች ደግሞ ጠቅላላ ድምር 36 120 ቤተሰብ። ስለዚህ ከወንዶች ማን ብልጫ ነበራቸው ማለት ነው? ወንዶች ብልጫ ነበራቸው፣ ምክንያቱም ወንዶች 84 ናቸው። ሴቶች ግን ሠላሳ ስድስት ናቸው። አሁን ደግሞ ስንመለከት ሴቶች ብዛት አላቸው ወንዶች ደግሞ አንሰዋል። ለምን? ይህ በጣም የሚያሳስብ ነገር ነው። ለምን ያላችሁ እንደ ለወንዶች ደጀን ያስፈልጋቸዋል፣ ለሴቶች ደጀን ያስፈልጋቸዋል። ሴቶች ብቻቸውን ይህን ዓለም ሊቋቋሙት ሊጋፈጡት አይችሉም፣ በመንፈሳዊውም በስጋዊውም ከሴቶች ጎን ወንድ ያስፈልጋል። ስለዚህ ይህ የእናንተ የአባቶቻችን የሁላችን ኃላፊነት ነው፣ ሊታሰብበት ይገባል። የቤተ ክርስቲያን ስራ ነው። አዎ ልጆቻችን ተወልደው እህቶቻችን ተወልደው ቢጤያቸውን ማግባት አለባቸው፣ ወንዶችም ቢጤያቸውን ማግባት አለባቸው። በእርግጠኛነት ወንዶች አሉ፣ ግን የት ተደበቁ? አውጧቸው ነው መልእክቱ። አውጧቸው ከእህቶቻቸው ጋር አብረው ይሰለፉ፣ አብረው ይዘምሩ፣ ይተጫጩ፣ ይዳሩ፣ ሰርጋቸውን በህብረት እንበላ። ይህ መልእክቴ ነው። ይህ የአሁኑ የዛሬው መልእክቴ ነው። ሁለተኛ ሁለተኛ ተለያይተን ተበታትነን እያያችሁት፣ ቅድም መልአከ ምሕረት፣ መልአከ ብስራት ማን ነው? መልአከ ብርሃን ብስራት መተላለቅ፣ መፈጃጀት፣ መተራረድ፣ መተላለቅ፣ መለያየት በሀገራችን፣ በምድራችን፣ በዓለማችን እንዳለ አሰውሰውና የልጆቻችን አሰላለፍ፣ የልጆቻችን መዝሙር፣ የልጆቻችን አቋቋም፣ የልጆቻችን መደማመጥ፣ የልጆቻችን መሰማማት ትምህርት ሊሆነን ይገባል። እናንተ የፖለቲካ መሪዎች እናንተ የቤተ ክርስቲያን መሪዎች እናንተ የቤተሰብ አስተዳዳሪዎች ዛሬ ከልጆቻችን ትምህርት ልንወስድ ይገባል። በአንድ ልንቆም አነጋገራችን አንድ፣ አሰላለፋችን አንድ፣ ምክራችን አንድ፣ እርምጃችን አንድ፣ አገራችን አንድ፣ ቤተ ክርስቲያኒቱ አንድ ልትሆን ልንሆን ይገባናል። እንዴት ሲያምሩ አንድ ዝንፍ ያለ ቃል የለም እኮ አይገርማችሁ? አንድ ዝንፍ ተው፣ ይሄን አስረዘምከው፣ ተው፣ ይሄን አሳጠርከው፣ ተው፣ ይሄን አወላገርከው የሚል የለም። በአንድ ቃል ተስተካክለው ነው የዘመሩት። ይሄን አጽንተን ልንይዝ ይገባል። እንግዲህ መልእክቱ አልቋል። ከዚህ በላይ መልእክት የለኝም ስለ በዓሉ የዕለቱን በዓል ባጭሩ ሊቃውንቱ ያውቁታል፣ እናንተም እናቶች ታውቁታላችሁ። ነገር ግን በሥራችን የተኮለኮሉ ሕፃናት አሉና ትንሽ ስለ መስቀሉ ባጭሩ ልናገርና በየቤታቸው ለልጆች አሰምሯቸው። እኔ ባጭሩ ባሉን እናገራለሁ። መስቀል አብርሃ በከዋክብት አሰርገወ ሰማየ፣ እምኩሉሰ ፀሐየ አራየ ሊቃውንቱ እስመላለም ብለው የዘመሩት መዝሙር ነው። ዛሬ የታችን የመድኃኒታችን ኢየሱስ ክርስቶስ መስቀል አበራ ብሎ ታላቁ ሊቅ ቅዱስ ያሬድ ከዘመኑ ጋር አዋህዶ ተናግሮናል። በቤተ ክርስቲያናችን አቆጣጠር፣ በቤተ ክርስቲያናችን አከፋፈል አራት ወቅቶች አሉ። ባጭሩ ዛሬ ያለንበት ወደ ዘመነ ዘመነ ክረምትን ጨርሰን ወደ ዘመነ መጸው እየሄድን ነው አበባ የሚወጣበት አበ እህሎች አዝመራዎች በቅለው አብበው ፍሬ በሚሰጡበት ወቅት ለኔ ያለነው ዘመነ መጸው ይባላል። ጨለመው እየተገፈፈ ብርሃኑ የሚመጣበት አጎረጎባሽ ብለው በክረምቱ በሐምሌ በነሐሴ የነበረው እርሃብ ቀጠና ርቆ አጎረጎባሽ ብለው ዛሬ መስከረም አስራ ስድስት ቀን ጓሯቸውን ቤታቸውን ተኩሰው ምርቱ መጥቷል፣ ችጋር ግባ፣ ባለጸግነት ግባ ብለው አውጀው ወደ መስቀል ደመራ የሚሄዱበት ቀን ነው። ያን ወቅት አስመልክቶ ሊቁ መስቀል አብረሃ ብሎ ተናግሮታል። ሀተታው እጅግ ብዙ ነው። ወደዚያ አልሄድም፣ አልወስዳችሁም። ባጭሩ ጠፍቶ የነበረው መስቀል ተገኝቷል። ማን አገኘው? እንዴት ተገኘ? ባጭሩ ለሕፃናቱ ነው የምናገረው፣ ሁላችሁም ታውቁታላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ ካረገ በኋላ አይሁድ የነገረ መስቀሉም ነገር ስላስቸግራቸው ገቢረ ታምር እየሠራ ስላስቸግራቸው ባጭሩ ጌታን ገለን እንገላገለው ብለው እንደገደሉት ሁሉ ይህንን መስቀል ቀብረን እንገላገለው ብለው ቀበሩት። ለሦስት መቶ ዘመን ያህል ተቀበረ። ወይ ቀውማ ሀበ መስቀሉ ለእግዚእነ ኢየሱስ ክርስቶስ ብሎ ቅድም ሉቃስ ዮሐንስ የጻፈውን ካህኑ አንበውልናል። ከመስቀሉ ስር ሴቶች ነበሩ ማርያምና ሌቶች ሁሉ ይላሉ እና በመንፈስ ይህን መስቀል ፈልጋ ያገኘችው ንግሥት እሌኒም በመስቀሉ ስር ዛሬ አብራ ነበረች። ስለዚህ ያ መስቀል ከጠፋ በኋላ ምን ተደረገ? እሌኒ ባጭሩ እንደ መስቀሉ እንድትጠፋ ተደረገ። ከባሏ ጋር ችግር ነበረባት። ባህር ውስጥ ከተታት ባሏ። እግዚአብሔር በታምራ ወጣትና ቆስጠንጢኖስን ቁንስጣ የሚባል ባላ ግብታ ቆስጠንጢኖስን የሚባል ልጅ ወለደች። በእሷ ዘመን ቤተክርስቲያን ተዘግቶ ምእመናን እንደ ቅጠል እንደ ሎሚ የሚቀረደዱበት የሚታረዱበት ዘመን ነበረ። የታየ ይህን ማህፀኔን የተቀደሰ ልጅ ይሰጠኝ ክርስቲያን እንደነበረች ታሪኳ አጠራጠርምና ህፃኑ ተወለደ። ስትወለድ ምንድን ያለችው ልጄን የቤተ ክርስቲያን መሪ ብታደርገው በላይ ተሳለች ይመስላል። የሀገር መሪ ብታደርገው በላይ ተሳለች ይመስላል። ምክንያቱ ውጤቱን እንደዚያ ነው የምናየው። እና ስለዚህ ምን ሆነች? ልጄን የቤተ ክርስቲያን የሀገር መሪ ብታደርገው፣ ከዚያም ለክርስቲያኖች ቤዛ የሚሆን መከራውን የሚያቆም ልጅ ብትሰጠኝ፣ መስቀሉ እንደተቀበረ አውቃለሁ እሱን ለምኜ አሰባብሬ መስቀሉን አወጣለሁ ብላ ተሳለች። ስለቷ ደረሰ። ልጇ ቆስጠንጢኖስ ተጠመቀ፣ የአገር መሪ ሆነ። አዋጁ በአዋጅ ተሻረ። ምን ተብሎ? አብያተ ክርስቲያናት ይዘጉ የሚል አዋጅ ነበረ። ንግሥት ሌኒ ስትመጣ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያን ይከፈቱ። እሲልል በሉ አንድ ጊዜ። በእውነት ይህ ጸሎት ያስፈልገናል ዛሬ አብያተ ክርስቲያናት እየተዘጉ መምህራን ከነደቀ ደቀ መዛሙርቶቻቸው እየተገደሉ ንዋየ ቅድሳት እየተዘረፉ እንዲሁም እንዲሁም እንዲሁም ፈተና አሁን እያንዳንዳችን እየተፈተነ ነው። የእመቤታችን ቅድስት ድንግል ማርያም ስዕል ምን ሲሆን አይታችኋል? አይደለም፣ ይሄ ሙከራ ነው። እስቲ ቴስት ናድርግ ነው ቴስት እናድርግ። እነዚህ ሰዎች አሉ የሉም? ቦታቸውን ለቀዋል፣ ታሪካቸውን ለቀዋል። እምነታችን እስቲ ሙከራ እናድርግ። የመጀመሪያ የመጨረሻ ጥቅስ ነው ይሄ። ከጌታችን ወንጌል ስን የምናነበው አንድ ነገር አለ። አንድ ሰው ነበረ ሰባት አጋንንት ወጡለት በበረሃ ሄዶ ሲኖር እስቲ ለቀውት እንደሆነ ተመልሶ ምክንያቱም በጾም በጸሎት ስለወጣ እስኪል ተመልሶ ወደ ኃጢአት፣ እኔ ወደማድርበት እንዳድርበት ለሚያበቀው ስራ እየሰራ እንደሆነ እስቲ ተመልሼ ልየው ብሎ መጣ። ምን ከሆነ ከወጣ በኋላ መስቀል አብርሃ ወሪዶ መስቀሉ አብርሃ ለኩሉ ወርዶ ካበራለት መስቀሉ የበራለት ሰው ተመልሶ ወደ ጨለማ ሲኖር ከሰባት ከሰባቱ አጋንንት በተጨማሪ ስምንት አጋንንት መተዋደሩበት ይላል። ለምን በጾም በጸሎት ከወጣለት በኋላ ታሞ የተነሳ እግዚአብሔር ረሳ እንዲሉ ለኃጢአት የተመቸ የአጋንንት ማደር ያለ መሆን የተመቸ ሆነው ስላገኙት የወጡት ሰባት አጋንንት ስምንተኛ ሆኖ አደሩበት። የእመቤታችን ስዕል ቀደዳ ይህን የሚያመለክት ነው፣ ይህን ያመለክታል። እነዚህ ኦርቶዶክሳውያን ፈዘዋል አሉ፣ ከሃይማኖታቸው፣ በሃይማኖታቸው እንደጸኑ ናቸው ወይስ ለቀዋል? እስኪ እንሞክራቸው የሚል ጥያቄ ነው የመጣና ስለዚህ ተጠንቀቁ። ንቁ። እየተሰጠ ያለውን ግብረ መልስ ዘመኑ እንግዲህ ሳንወድ በግድ በእያለንበት የሚነግርን ነውና ተከታተሉ። ስለዚህ ኃይላጋንትን ያርቅልን፣ ከመስቀሉ ወርዶ አብርቶልናልና። አሁንም የበረው መስቀል በእያንዳንዳችን ቤት፣ በእያንዳንዳችን ልቡና፣ በሀገራችን፣ በቤተ ክርስቲያናችን፣ በልጆቻችን፣ አጠቃላይ በሁላችን ለዘላለም እንደበራ ይኑር። የዛሬ ዓመት እንደ ዛሬ በሰላም ያደርሰን። ወሰባት ለእግዚአብሔር አሜን። እሺ ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። መንግሥተ ሰማያትን ያውርስልን። አሚን በሉና እስቲ እግዚአብሔር እናመስግኑት። እኛንም እግዚአብሔር አምላክ ቃለ ሕይወት ያሰማን፣ አብረን የበረከት ሰዎች ያድርገን።